ሰላም ጤና ይስትልን የአሻም ተከታታዮች እንደምናላችሁ ለዛሬ ለተ ማክሰኞ ሰኔ 24 ቀን 2017 ዓ ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የለቱተረኛ ሳላፊ ሙሐመድ ንጉስ አብዱ አብራችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በ2018 በጀት ዓመት ክልሎች ሙሉ በሙሉ ንብረት ታክስ ተግባራዊ ማድረግ እንደሚገባቸው ተነገረ። ወጣቶችና የወጣት ማኅበሮች በመደራጀት ለሀገራዊ ምክክር ኮሚሽኑ ይጠቅማል የሚሉትን አጀንዳዎች ማስገባት እንዳለባቸው ተገለጸ። በሰው በንብረትና በእንስሳት ላይ የሚደርሰውን የኤሌክትሪክ አደጋ ለመቀነስ የግንዛቤ ማስጨበጥ ንቅናቄ መጀመሩን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። መጪው የክረምት ወቅትን ተከትሎ የሚከሰት የጎርፍ አደጋ በዜጎች ላይ ጉዳት እንዳያደርስ የቅድመ ዝግጅት ስራ መሰራቱን የጋምቤላ ክልል መንግሥት አስታወቀ። ከውጭ ዶናልድ ትራምፕ ለአመታት የቆየውን የሶሪያ ማዕቀብ ዩናይትድ ስቴትስ የምታነሳበትን ረቂቅ ሕግ ፈረሙ። ተመልካቾቻችን አስቀድመን ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። በ2018 በጀት ዓመት ክልሎች ሙሉ በሙሉ ንብረት ታክስ ተግባራዊ ማድረግ እንደሚገባቸው ተነገረ። በዚህም ከእንደራሴዎች አባላት ለተነሱ ጥያቄዎች የገንዘብ ሚኒስትሩ አህመድ ሽዴ ምላሽና ማብራሪያ ሰጥተውበታል። ፍራውል ኃይሉ የእንደራሴዎች ምክር ቤት ዛሬ ባካሄደው ስድስተኛ ዙር አራተኛ አመት የስራ ዘመን አርባ አንደኛ መደበኛ ስብሰባው በፌዴራል መንግስት የሁለት ሺህ አስራ ስምንት አመት ረቂቅ በጀት ላይ በዝርዝር ተወያይቷል። በዚህም የእንደራሴ አባላት በቀጣይ የሁለት ሺህ አስራ ስምንት በጀት አመት ረቂቅ በጀት ላይ የተለያዩ ጥያቄና አስተያየታቸውን ሰንዝረዋል። ከእነዚህም ውስጥ ኢትዮጵያ ከአፍሪካ ሀገራት ጋር ሲነጻጸር ዝቅተኛ የታክስ አሰባሰብ ስርዓት ያለባት ሀገር ናት። ይህም የመጣው በታክስ አሰባሰብ ስርዓት ውስጥ የሚታዩ ብልሹ አሰራሮች ናቸው። ይህንን ለመቅረፍ ምን እየተ ራ ነው ነው በተለይ የመንግስት አገልግሎት ሰጪ ተቋማት የኦዲት ግኝት ያለባቸው በተለይ እርምጃ እንዲወሰድና ግኝቱ ለገንዘብ ሚኒስቴር ተመላሽ እንዲያደርግ የተሰሩ ስራዎች አሉ ወይ የሚሉ ጥያቄዎችም ተሰንዝረዋል። የታክስ ቱ ጂዲፒ ጥምርታ ከአቺ የአፍሪካ ሀገሮች ጋር ሲነጻጸር በጣም ዝቅተኛ ነው። ለዚህ ዝቅተኛ የታክስ ገቢ አፈጻጸም እንደ ምክንያት የሚጠቀሱት ደካማ የታክስ አስተዳደር የግብር ስወራና ማጭበርበር፣ የታክስ ፖሊሲ ክፍተቶች እንዲሁም ሌሎች ኢኮኖሚያዊ ምክንያቶች እንደሆኑ ተጠቅሷል። በሌላ መንገድ ደግሞ በ2018 በጀት ዓመት ከፌዴራል መንግስት ጠቅላላ ገቢ ብር 1.51 ትሪሊዮን ውስጥ ብር 1.099 ትሪሊዮን ወይም 72.8 በመቶ የታክስ ገቢ ድርሻ እንደሆነ ተመላክቷል። ከላይ የተጠቀሱ ችግሮች ባሉበት 1.099 ትሪሊየን የታክስ ገቢን ለማሳካት ምን አስቻይ ሁኔታዎች እንዳሉ ቢብራራ። ሁለተኛ የመንግስት በጀት አፈጻጸም ሪፖርት በተመሳሳይ ለተጠቃሚዎች ተደራሽ የማድረግ እና ስራ መስራት በፌዴራልና በክልል ደረጃ የፋይናንስ ግልጸኝነት ተጠያቂነት ሪፎርም ስራዎች ድጋፍ መደረጉ ያሳያል። ነገር ግን በጠቅላይ ኦዲተር የባለፉት ዓመታት የኦዲተር ሪፖርቶች እንደሚያሳየው በክዋኔ ኦዲት እና በፋይናንስ ኦዲት ከፍተኛ ግኝቶች እና ብልሽቶች እንዳሉ የማስተካከያ እርምጃ እንደማይወስ እንደማይወስዱ ነው። ከተወሰደም እጅግ አነስተኛ ነው። ለዚህም የውስጥ ኦዲት የተጠናከረና የፋይናንስ አሰራር ግልጽነት ተጠያቂነት ባለመኖሩ ነው። ይህ ከሆነ ገንዘብ ሚኒስቴር ተጠያቂ አያደርገውም ወይ ነው? የኢትዮጵያን ታክስ ለማሳደግ በርካታ ስራዎች እየተሰሩ መሆኑን ያነሱት የገንዘብ ሚኒስትሩ አህመድ ሽዴ ይህንንም ተግባራዊ ለማድረግ መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ ለከፍተኛ ውጤቱ ድጋፍ ማድረጉን ገልጿል። የመንግስት ተቋማት አገልግሎት ለማሻሻል ጠቅላይ ሚኒስተር ጽፈት ቤትን ጨምሮ ሌሎች አካላትን ያካተተ ግብረ ኃይል ተቋቁሞ ወደ ስራ መግባቱንም ሚኒስትሩ አክለውም በቀጣይ በጀት አመት ክልሎች ሙሉ በሙሉ የንብረት ታክስን ተግባራዊ እንደሚያደርጉም ተናግረዋል። ከብዙ ሀገሮች ንጽጽር በምታይበት ጊዜ አሁንም የኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ዝቅተኛ ነው። ይሄንን በቀጣይ አራት አመት በአራት ፐርሰንቴጅ ፖይንት ማሳደግ ይኖርብናል። ይሄንን በከፍተኛ ደረጃ በዋነኛነት መስራት ይኖርብናል ማለት ነው። መንግስታችን ደግሞ የተከተለው የማክሮ ኢኮኖሚ ሪፎርም መርህ ስቴቢሊቲ ብቻ አይደለም፣ አጠቃላይ የዋጋ መረጋገጥ በኢኮኖሚስ ብቻ እንዲመጣ ሌሎች የልማት ስራዎች በከፍተኛ ደረጃ ዲፕረስ ተደርገው እንዲመጣ አይደለም። ስቴቢሊቲ ውዝ ግሮዝ ነው። እድገትን እያረጋገጥን ግን ማክሮ ኢኮኖሚክ ስቴቢሊቲ እናመጣለን ማለት ነው። ሁለቱ በአንዳንድ ጊዜ የሚቃረኑ ኦብጀክቲቮች አላቸው ማለት ነው። ይህንን የማጣጣም ስራ በከፍተኛ ደረጃ በመስራት ነው የምንሰራው ማለት ነው። መንገድን ጨምሮ የተለያዩ ፕሮጀክቶች በተያያዘላቸው የጊዜ ገደብ የማጠናቀቅ ከፍተኛ ክፍተት መኖሩን በተለያዩ የማህበረሰብ ክፍሎች ቅሬታ እየተነሳ መሆኑና በ2017 በጀት ዓመት የተያዘው በጀት ነገር ግን የፕሮጀክት ስራ ያልተሰራባቸው በጀቶች የት ዋሉ የሚሉ ጥያቄዎችም የሚሉ ጥያቄዎች ስላሉ ማብራሪያ እንዲሰጥም የምክር ቤት አባላቶቹ ጠይቀዋል። በተለይ የመንገድ ፕሮጀክቶች በተያዘው በጀት ልክ ስራ እየተሰራ እንዳልሆነ ሰፊ ቅሬታዎች ይሰማሉ። በመሆኑም በ2017 በጀት ዓመት ተይዞ የነበረው 86 ቢሊዮን ብር ምን ያህል የመንገድ ፕሮጀክትን እንዲጠናቀቁ አደረገ? በጀት ተመድቦላቸው ነገር ግን ምንም ስራ ያልተሰራባቸው ፕሮጀክቶች በጀት ምን ተደረገ? አንዳንድ ፕሮጀክቶች ተይዘው ተይዘዋል ለማለት እንጂ ቀድሞውንም የተመደበው በጀት የሚያሰራ አልነበረም። በጀት ተያዘ እንጂ ጥሬ ገንዘብ ለተቋሙ አይለቀቅለትም የሚሉና ሌሎች በርካታ ጥያቄዎች የሚነሱ ስለሆነ በ2017 በጀት ዓመት የመንገድ ፕሮጀክት የፋይናንስ አፈጻጸም ላይ ዘርዘር ያለማብራሪያ ማብራሪያ ቢሰጥበት በሌላ መንገድ ለ2018 ለመንገድ ፕሮጀክት ተደግፎ የቀረበው ብር 95 ቢሊዮን ምን ያህል በ2017 በጀት ዓመት የገጠሙ ችግሮችን በሚፈታ መንገድ የታቀደ ነው። በሲዳማ ክልል ምስራቃዊ ዞን ቦና ዙሪያ ወረዳ በቦስቶ ወንዶ ዳይ አስፋልት መንገድ ላይ ያለው የገራና ወንዝ ድልድይ የተሰራው አቀማመጡ ወይም ስትራክቸራል ፖዚሽኑ ለትራፊክ አደጋ እጅግ ተጋላጭ በመሆኑ የተነሳ የድልድዩ ዲዛይን እንደገና ተጠንቶ አደጋን በሚያስቀር መልኩ በቅድ ተይዞ እንዲሰራ ህዝቡ ስጠይቅና የአካባቢውም ተወካዮችም በተደጋጋሚ ለአስፈጻሚ መስሪያ ቤቱ ስናቀርብ የቆየን ቢሆንም፣ ህዝቡ ጥያቄ ምላሽ ሳያገኝ እስካሁን ቆይቷል። ይህ ችግር ባለመፈታቱም ባለፉት ሶስት ወራት በፊት ከሰባ በላይ ሀገር ተረካቢ የሆኑ ወጣት ዜጎች በአንድ ላይ ያለቁበት እጅግ አሰቃቂ የትራፊክ አደጋ በዚህ ድልድይ ላይ ሊከሰት ችሏል። በምክር ቤት አባላት በመንገድ ግንባታና ማስፋፊያ ላይ የተነሱ ጥያቄዎች ተገቢ መሆናቸውን ያነሱት ሚኒስተሩ አሁን በምክር ቤቱ የጸደቁ የመንገድ ፕሮጀክቶችን ለማጠናቀቅ አንድ ነጥብ አምስት ትሪሊየን ብር እንደሚያስፈልግ አንስተው፣ በጸጥታ ምክንያት የተቋረጡ መንገዶች መኖራቸውን አንስተው፣ የመንገዶችን እቅድ መንግስት ጥናት በማድረግ የተለያዩ ስራዎችን እያከናወነ መሆኑንም አንስተዋል። አሁን በእጃችን ላይ የተከበረው ምክር ቤት ያጸደቃቸው ፕሮጀክቶች ብቻ ለመጨረስ ቢያንስ አንድ ነጥብ አምስት ትሪሊየን ብር ይፈልጋል። ኦቨር ዘ ካሚንግ ይርስ ማለት ነው። እነዚህም በሶስት እንክፈላቸው። ጨረታ ወጦላቸው ኮንትራክተር ተቆጥሮላቸው የግንባታ ስራ የጀመሩት ፕሮጀክቶች ብቻ ለመጨረስ ከአምስት መቶ እስከ ስድስት መቶ ቢሊየን ብር ይፈልጋል። ግንባታቸው የተጀመሩት የተጀመሩ ሲባል ጨረታ ወቶላቸው ኮንትራክተር ተቀጥሮላቸው ሞቢላይዝ ተደርጎ ስራቸው የተጀመሩ ማለት ነው። በጨረታ ሂደት ላይ ያሉትንም ለመጨረስ አናዘር ሃንድረድስ ኦፍ ቢሊዮንስ ይፈልጋል። ምንም አይነት ወደ ጨረታ ሂደት ያልገቡ ግን የተከበረው ምክር ቤት በበጀት ተክሎላቸው ገና የጨረታ ሂደት ያልገቡ አሉ። በዚህ ሂደት በጸጥታ ምክንያት የተቋረጡ ኦንጎይን ፕሮጀክቶችም አሉ። ከአሁን በኋላ አዲስ መንገድ እንዴት ነው የሚመረጠው? እንዴት ነው የሚደገፈው? በምን ክራይቴሪያ ነው የሚወጣው የሚለው ጥናት የተሰራ ነው ያለው። የፌዴራል መንግስት የመንገድ የመስራት ኃላፊነት የሮድ ክላሲፊኬሽን መርህን ተከትሎ የሆነ አዋጅም የተዘጋጀ ያለበት ሁኔታ ነው ያለው። ተቀባይነት ካገኘ ለወደፊት ለምክር ቤቱ የሚቀርብ ይሆናል። ለክልሎች የሚበጀተው በጀት አንዳንድ ክልሎች ላይ አንሷል። በተለይ ደግሞ ክልሎች ደሞዝ መክፈል አቅቷቸው በጀት አመቱን ያሳለፉበት ሁኔታዎች ስላሉ በቀጣይ በጀት አመት ይህንን ለመፍታት ምን ታስቧል የሚሉ ጥያቄዎችም ተሰንዝረዋል። ማዳበሪያ ውድነት አለ። አርሶ አደሩ እያረሰ ነው ወይስ አይደለም? እሱ የምናረጋግጠው ነው። ሁለተኛ ማዳበሪያ ውድ ነው። ሶስተኛ የነዳጅ ዋጋ ጨምሯል። እነዚህ ነገሮች ተደማምረው የእህል ምርት በተለይ የእህል ምርት ዋጋ እየጨመረ ከሄደ ዜጎች እንዴት ሊስተናገዱ ይችላሉ? አሁን ካለው የኑሮ ውድነት ጋር ተያይዞ ሊፈጠር የሚችለው ነገር እንዴት ታስቧል? ህብረተሰባችን በጣም ስቃይ ላይ ነው። አሁንም ያለው ጥያቄው በጣም መሰረታዊ ጥያቄዎች ትቷል። በእርግጥ መብላት መሰረታዊ ጥያቄ ነው፣ የዳቦ ጥያቄ ነው እያነሳ ያለው ሌሎች ነገሮች እየተሆነ ሄደው የመኖር ጉዳይ ነው፣ በልቶ የማደር ጉዳይ ማለት ነው። መንግስት ሰራተኛው፣ አነስተኛ ኢኮኖሚ ደረጃ ላይ ያለው ማህበረሰብ፣ ተከራይቶ የሚኖረው ሁሉም ጫና ላይ ገብቷል። ውጥረት ላይ ነው ያለው። ከዚህ አኳያ ገንዘብ ሚኒስቴር ምንድን ነው የሚያስበው? ቀድሞ ደቡብ ይባል የነበሩ ክልሎች አሁን ራሳቸውን የወጡ ክልሎች አሉ። ማዕከላዊ ኢትዮጵያ አንድ ዞን በአንድ ዓመት ውስጥ አንድ ነጥብ አራት ቢሊዮን ዕዳ አለበት። የማዳበሪያ እና የሌሎች ዕዳዎች አሉ በሚል የፌዴራል መንግስት ቆረጠ 50 ከመቶ፣ በአንድ ዓመት ውስጥ መክፈል አለበት በሚል 750 ሚሊዮን ብር ተቆረጠ ከዞን። ስለዚህ አንድ የዚህኛው 2017 የትምህርት ዘመን ላይ የመጀመሪያ ሩብ ዓመት ተማሪዎች መማር አልቻሉም በሚገባ ሁኔታ ማለት ነው። በበጀት ላይ የሚታዩ ችግሮች በፌዴራል መንግስት በሚደረግ የበጀት ጭማሪ ብቻ የማይፈታ መሆኑን ያነሱት ሚኒስተሩ፣ ለዚህም ችግሮች የፌዴራል መንግስቱ እያደረገ ስላለው የመፍትሄ ተግባራቶችን ማብራርተዋል። የደቡብ ምዕራብ ችግር አለበት ማዕከላዊ ኢትዮጵያም እያደረገው ካለው ጥረት አንጻር በቅርብ ጊዜ የተሻለ ቁመላ ላይ እንደሚሆኑ ይጠበቃል። የደቡብ ክልልም እያደረገው ያለው ጥረት ተጠናክሮ ከቀጠለ ከዚህ ችግር ይሆናል ይወጣሉ። ስለዚህ ፕሮስፔክቱ ከችግሩ እንደሚወጡ ያሳያል። ለተወሰነ ጊዜ ግን ጫና ውስጥ ይገባሉ። ይሄ የሆነበት ምክንያት በዋነኛነት ከዚህ ከድጎማ መጠን መቀነስ ምናምን ጋር ብቻ የተገናኘ ሳይሆን የመዋቅራቸው መጠን በጣም በጣም ከሁሉም ክልል ለየት ባለመልኩ ጥቅጥቅ ያለ ሰራተኛ ነው ያላቸው። በአንድ የስራ መደብ አስር ሰው፣ ስድስት ሰው እና ይህንንም ሀቅን መናገር ጥሩ ነው የሚሆነው። ስለዚህ መዋቅራቸውን በከፍተኛ ደረጃ አሳብጠውታል። መዋቅር ማሳበጥ ብቻ አይደለም፣ በአንድ የስራ መደብ ቱ መኒ ሰራተኛ ተቀጥሯል በነበሩ ሁኔታዎች ማለት ነው። ስለዚህ እነሱም የውስጣቸውን ችግር ሊፈቱ ገቢ ሊያሳድጉ በጀታቸውን ሲያስተድሩ ውጤታማነት ላይ ትኩረት ሊያደርጉ። ምክር ቤቱ በዛሬ ውሎው የውጭ ሀገራት ዜጎች የመኖሪያ ቤት ባለቤት የሚያደርግበት ረቂቅ አዋጅና የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅን መርምሮ አጽድቋል። ወጣቶችና የወጣት ማህበሮች በመደራጀት ለሀገራዊ ምክክር ኮሚሽኑ ይጠቅማል የሚሉትን አጀንዳዎች ማስገባት እንዳለባቸው ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ሰኔ 24 ቀን 2017 በአዲስ አበባ ከተማ ቁጥራቸው 100 ከሚሆኑ ወጣቶች ጋር የወጣቶች ሚና ለሀገራዊ ምክክር በሚል የፓናል ውይይት ተደርጓል። ቴዎድሮስ ፍቅሩ እንደሚከትሉ ያቀርበዋል። በሁሉም የሀገሪቱ ክፍሎች በመዘዋወር የአጀንዳ ማሰባሰብ ስራ እየሰራ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን የወጣቶች ሚና ለሀገራዊ ምክክር ኮሚሽን በሚል ርዕስ በአዲስ አበባ ከሚገኙ ወጣቶችና የወጣቶች ማህበራት እንዲሁም የወጣቶች ማህበራት ጥምረት ጋር የፓናል ውይይት አድርጓል። በዚህ የውይይት መድረክ በርካታ ሀሳቦችና ጥያቄዎች ከተሳታፊ ወጣቶች ተነስቷል። በዚህ ከአንድ መቶ በላይ ወጣቶች በተገኙበት የፓናል ውይይት የተገኙት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወጣቶች በዚህ የምክክር ሂደት ከፍተኛ አስተዋጽኦ እንዳላቸው ኮሚሽኑ በመገንዘቡ በንቃት ወጣቶችን እያሳተፈ እንደሆነ ጠቁመዋል። ወጣቱ የማህበረሰብ ክፍል በንቃት ማሳተፍ ሚና የጎላ በመሆኑ ኮሚሽኑ ወጣቶችን በሂደቱ ለማሳተፍ ትኩረት ሰጥቶ እየሰራ ይገኛል። በዚህም ባለፉት ጊዜያት ኮሚሽኑ አጀንዳ ባሰባሰበባቸው እስካሁን ድረስ አስራ አራት መድረኮች ወጣቱ የማህበረሰብ ክፍል ከአስሩ የወረዳ ማህበረሰብ መሰረቶች አንዱ ሆኖ በተወካዮች አማካኝነት ሀገራዊ ፋይዳቸው የጎላ አጀንዳዎችን በመለየት ንቁ ተሳትፎ አድርጓል፣ እያደረገ ይገኛል። አክለውም ዋና ኮሚሽነሩ በርካታ ወጣቶችና የወጣቶች ማህበሮች በመደራጀት ለሀገራዊ ምክክር ኮሚሽኑ ይጠቅማል የሚሉትን አጀንዳዎች እያሰባሰቡ እያስገቡ እንደሆነ ገልጸዋል። በክልል ደረጃ በተካሄዱ የአጀንዳ ማሰባሰብ መድረኮችም ወጣቶች ከአምስቱ ባለድርሻ አካላት ልዩ ልዩ ማህበራትን ማለትም የወጣቶች ማህበራትን፣ የወጣቶች ምክር ቤቶችና ልዩ ልዩ አደረጃጀቶችን በመወከል እንደ አንድ ባለድርሻ አካል ጉልህ ተሳትፎ አድርገዋል እያደረጉም ይገኛሉ። በተለያዩ አደረጃጀቶች የታቀፉ ወጣቶች እጅግ መሰረታዊ የልዩነት መንስኤ ያላቸውንና ሀገራዊ መግባባት ሊፈጠርባቸው የሚገባቸውን አጀንዳዎች ጭምር በማደራጀት ለኮሚሽኑ ያስፈቀሙ እጅግ በርካታ ናቸው። የተከበራችሁ ወጣቶች፣ የሀገራችን ወጣቶች በምክክሩ ሂደት የወጣቶች ተሳትፎ አጀንዳ ከመስጠት የዘለለ እንደሆነም በዚህ አጋጣሚ ለመግለጽ እወዳለሁ። ፕሮፌሰር መስፍን አራያ በሚነሱ ግጭቶች የመጀመሪያው ገፈት ቀማሽ ወጣቶች መሆናቸውንና በአብዛኛው ወጣቶች የግጭት ተሳታፊ መሆናቸውን አንስተው ወጣቶች ለግጭት የሚዳርጋቸውን ጉዳዮች አጀንዳ አድርገው በመምጣት የምክክሩ ግንባር ቀደም ተሳታፊ መሆን እንዳለባቸው አሳስበዋል። በግንባር ቀደም የግጭቱ ሰለባና ገፈት ቀማሽ የሚሆኑት ሁል ጊዜ ወጣቶች ናቸው። በቅርቡ ሀገራችን የደረሱ ግጭቶችንና እንዲያም ሲል ወደ ጦርነት ያደጉትን ክስተቶች ልናጤን ይገባል። ስለዚህም በእኛ ሀገር ዘመናትን በተሻገሩ ግጭቶች፣ አለመግባባቶች ታሪክ በስፋት ወጣቶች የግጭት ተሳታፊ በመሆን ራሳቸውንም እናቶቻቸውን እንዲሁም እህት ወንድሞቻቸውን በማጣት ድርብ ድርብርብ ሰለባ መሆናቸውን በብዙ ማሳያዎች ማረጋገጥ ይቻላል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመው ይህንን ታሪክ ለማስቆም ነው። በመሆኑም ወጣቶች ለግጭት የሚዳረጋቸውን ጉዳዮች አጀንዳ አድርገው ወደ ምክክሩ በመምጣት ግንባር ቀደም ተሳታፊ መሆን እንዳለባቸው የኮሚሽኑ እምነት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሁሉም የሀገሪቱ ክልሎች ከተለያዩ ባለድርሻ አካላት የአጀንዳ ማሰባሰብ ስራውን ያጠናቀቀ ሲሆን በቀጣይ በትግራይ ክልል የምክክር ሂደቱ መች እንደሚደረግ ይህ ዘገባ እስከሚጠናቅርበት ጊዜ ድረስ አልተገለጸም። በሰው በንብረትና በእንስሳት ላይ የሚደርሰውን የኤሌክትሪክ አደጋ ለመቀነስ የግንዛቤ ማስጨበጥ ንቅናቄ መጀመሩን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። መስከረም አዲሱ ተጨማሪ ያለት ከዚህ ቀደም በሀገራችን ኢትዮጵያ አዲስ አበባን ጨምሮ በተለያዩ ክልሎች በተለያዩ ሁኔታዎች የኤሌክትሪክ አደጋዎች ተከስተው በሰው በእንስሳትና በንብረት ላይ አደጋ እንዳደረሱ መረጃዎች ይጠቁማሉ። ከዚህ ጉዳይ ጋር ተያይዞም የኢትዮጵያ ኤሌክትሪክ አገልግሎት ከሰኔ 23 ቀን እስከ ሰኔ 27 2017 ዓ ምት የሚቆይ የስራ ላይ ደህንነት ንቅናቄ ማስጀመሩን በአሻም በኩል አስታውቋል። ኤሌክትሪክ ስራ በጥንቃቄ ካልተያዘ፣ ደረጃውን ጠብቆ ካልተገጠመ በሰዎች በእንስሳትና በንብረት ላይ የሚያስከትለው አደጋ ቀላል አይደለም የሚሉት የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር የዚህ ንቅናቄ ዘመቻ አላማ ሴፍቲ ወይም የኤሌክትሪክ ደህንነት ጉዳይ ቅድሚያ ሊሰጠው የሚገባ መሆኑን ለማመላከት እየታሰበ ነው ይላሉ። በዚህም ዘመቻ ሁሉም ዜጎች የሚጠቀሟቸው የኤሌክትሪክ መስመሮች አደጋ እንዳያስከትሉ ጥራታቸውን የጠበቁ መስመሮችን መግጠም እንደሚኖርባቸው ለማስገንዘብ የተጀመረ ንቅናቄ ነው። ይህም ከሰኔ 23 እስከ ሰኔ 27 እንደሚቆይም ተናግረዋል። ኤሌክትሪክ በጥንቃቄ ካልተያዘና ስታንዳርዱን ጠብቆ ካልተሰራ አደ እንደሚያስከትል ይታወቃል። ሁሉም ተፈጥሮዎች ላይ የሚያመጣው አደጋ ቀላል የሚባል አይደለም ስለዚህ በሰው ልጆች፣ በእንስሳት፣ በንብረት ላይ የሚያደርገው የሚያመጣው የኤሌክትሪክ አደጋ ቀላል ተደርጎ መታሰብ የለበትም። ለዚህ ነው እንደ ኢትዮጵያ ኤሌክትሪክ አገልግሎት ሴፍቲ ወይ ደግሞ ደህንነት የመጀመሪያ እና የመጀመሪያ ጉዳይ ነው። እንደ ተቋም ሴፍቲ ወይም ደግሞ ደህንነት የቅድሚያ ቅድሚያ ከምንሰጣቸው ትልቁና ዋነኛው ጉዳይ ስለሆነ ሁለቱንም ምሳሌ በደንበኛ ረገድ ካየነው ደንበኛው ቤቶቻቸውም ሆነ መስሪያ ቤቶቻቸው አካባቢዎች ላይ የኤሌክትሪክ መስመር ዝርጋታ ሲያከናውኑ ተገቢውን ጥንቃቄ እንዲያደርጉ ያስፈልጋል ይገባልም። አንድ ሁለት ደግሞ ስታንዳርዱን የጠበቀ ቁሳቁሶች፣ ማቴሪያሎች እና ኤሌክትሪክ መስመር የሚጠቀሙ የሚጠቀሙባቸው የትኞቹም ኢንስትሩመንቶችን መጠቀም እንዳለባቸው ነው። ሁሉም ተጠቃሚ ሁሉም የኤሌክትሪክ አገልግሎት ደንበኛ ሁሉ ይሄን ይገነዘባል ያውቃል ብለን እናስባል። እዚህ ካልሆነ በቀዳሚነት ደንበኛው በጣም ይጎዳል፣ የአካልም ጉዳት ሊገጥመው ይችላል። ስለዚህ በሰውም በዜጋም ላይ የሚመጣ አጣጣ በእንስሳም በንብረት ላይ የሚመጣ ጣጣ ያሳስበን። አያይዘውም የኤሌክትሪክ ደህንነት የሚባለው ጉዳይ ትኩረት የሚሻ ጉዳይ ነው ያሉት ኃላፊው፣ ይህም ንቅናቄ በየዓመቱ የሚደረግ ንቅናቄ መሆኑን ይገልጻሉ። ይህም ንቅናቄ በየዓመቱ ይደረግ እንጂ ዓላማው በኤሌክትሪክ አጠቃቀም ዙሪያ ንቃትን መፍጠር መሆኑንም እንዲህ ይገልጻሉ። ሰራተኞች ለኦፕሬሽን ስራ በሚወጡበት ወቅት የሚጠቀሟቸው የኤሌክትሪክ ቁሳቁሶች ጥራታቸውን የጠበቁ መሆን እንዳለባቸው ግንዛቤ ለመፍጠር መሆኑንም እንዲህ ገልጸዋል። ሴፍቲና ሴፍቲ የሚባለው ጉዳይ ላይ የመጀመሪያውና ትልቁ ጉዳይ እያደረግ ነው። እዚህ ምክንያት ዓመታዊ ስራ ላይ ደህንነት ንቅናቄ ሁልጊዜ እናደርጋለን። እሱ በአጠቃላይ ንቃት መፍጠር ነገሩ ማስተዋወቅ፣ ሴፍቲና ደህንነትና ደህንነት የሚባሉ ጉዳዮች የቢሮችን ወይ ደግሞ የመስሪያ ቤታችን ዋነኛ ስራችን እንደሆነ ለማስተዋስል መጀመሪያ እንደ ንቅናቄ አመት ጠብቀን እንደዚህ እናድርግ እንጂ የመጀመሪያና የመጀመሪያ ጉዳያችን ስራ ሲጀመር ኦፕሬሽን ላይ የሚሰሩ ሰራተኞቻችን በሙሉ ለስራ ሲወጡ የመጀመሪያ ንግግራችን፣ የመጀመሪያ ውይይታችን ደህንነቱ የተጠበቀ እንዲሆን የማድረግ የመጀመሪያ ስራችን እሱ ነው። የመጀመሪያ ውትወታ የምናደርግ ግን የሆነ ጊዜ ጠብቀን ደግሞ ህብረተሰቡንም የእኛንም አንዳች አይነት ንቅናቄ ያስፈልጋል የሚል አቋም ስለተያዘ ነው እዚህ ጉዳይ ላይ በአጥብቀን ለመስራት የምንሞክረው እንጂ የዕለት ተዕለት ስራችን ነው፣ የዕለት ተዕለት ጉዳያችን ነው፣ የዘወትር እንቅስቃሴያችን ነው። በተለያዩ ሁኔታዎች የሚከሰተውን የኤሌክትሪክ አደጋ ለመቀነስ በህብረተሰቡ ዘንድ ከፍተኛ የሆነ ግንዛቤ ማስጨበጥ አስፈላጊ መሆኑንም አመልክተዋል። ከዚሁ ጋር ተያይዞም በኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች በኩል ቸለተኝነት እንዳይኖር ጥንቃቄ የተሞላበት ስራ እንዲሰሩ የማንቃትና የማስተዋሱ ጉዳይም አስፈላጊ ነው ብለዋል። ዋናነት ህብረተሰቡን ግንዛቤ ማስጨበጥ ያስፈልጋል። ምን አይነት አደጋ ሊመጣ እንደሚችል ቀድሞ ማሳሰብ ያስፈልጋል። ሁለተኛውና ወሳኙ ደግሞ የራሳችን ደግሞ ሰራተኞች የአገልግሎቱ ደግሞ ተቋሙ ሰራተኞች በሙሉ እዚህ ጉዳይ ላይ መዘናጋት እንዳይመጣ ችላ እንዳንለው ይሄ ጉዳይ በጣም አደገኛ እንደሆነ መሀል መሀል ላይ ማስታወስና እዚህ ጉዳይ ላይ ንቅናቄ ያስፈልጋል። የስራ ላይ ደህንነት እንቅስቃሴና ንቅናቄ ያስፈልጋል ብለን ነው የውስጥ ሰራተኞቻችን ኦፕሬሽን ላይ ያለ በየቀኑ የዕለት ተዕለት ስራው የሆኑ አካልና ሰራተኞቻችን በዚህ ጉዳይ ላይ በየቀኑ ግንዛቤ እንሰጣለን፣ በዚህ ጉዳይ ላይ እናስታውሳቸዋለን፣ ያውቃሉ። ነገር ግን እንደዚህ አይነት ንቅናቄም ላይ መሳተፍ ደግሞ አለባቸው። ያኔ ሁሉንም መላውን ሰራተኛ እንዳይዘናጋ ያግዘናል። እነሱ ደግሞ ሲጠነቀቁ፣ እነሱ ደግሞ ደህና ሲሆኑ ደንበኞቻችን ኢትዮጵያውያንን ደህና ማድረግ ይችላሉ የሚል እምነት ስላለ ነው። የኢትዮጵያ ኤሌክትሪክ አገልግሎት የጀመረው የስራ ላይ ደህንነት ንቅናቄ ከሰኔ 23 እስከ 27 የሚቆይ ሲሆን ይህም ንቅናቄ በሀገር አቀፍ ደረጃ እንደሚደረግ አሻም ከኢትዮጵያ ኤሌክትሪክ አገልግሎት ያገኘችው መረጃ ይጠቁማል። መጪው የክረምት ወቅትን ተከትሎ የሚከሰት የጎርፍ አደጋ በዜጎች ላይ ጉዳት እንዳያደርስ የቅድመ ዝግጅት ስራ መሰራቱን የጋምቤላ ክልል መንግስት አስታወቀ። የክልሉ መንግስት ለዜጎች የአደጋ ጊዜ ማረፊያ ደረቅ ስፍራዎችን ከማዘጋጀት ጀምሮ የደረሱ ሰብሎችን በጎርፍ እንዳይጎዱም የሰራቸው ስራዎች ስለመኖራቸው ለአሻም ገልጸዋል። አዲስ እንግዳ ሰው ተጨማሪ አለት በኢትዮጵያ ረጅሙ ወንዝ የሚገኝበት የጋምቤላ ክልል የክረምት ወራትን ተከትሎ በሚጥል ዝናብ ለጎርፍ ተጋላጭ ከሆኑ አካባቢዎች መካከል አንዱ መሆኑን ነው የክልሉ መንግስት ኮሚኒኬሽን ለአሻም የገለጸው። በክልሉ ጎርፍ ከዚህ ቀደም የሚከሰት መሆኑን የጋምቤላ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ውጁሉ ጊሌ ለአሻም ይናገራሉ። በዚህም የ2017 የክረምት ወራትን ተከትሎ በዜጎች ላይ ብሎም በደረሱ ሰብል ላይ ጉዳት እንዳይደርስ የቅድመ ጥንቃቄ ስራዎች መሰራቱን ነው ኃላፊው የሚናገሩት። ስለዚህ ምናልባት አሁን እንደዚህ ቀደም የሚደረጉት ቅድመ ጥንቃቄዎች አሉ። ምናልባት ሰዎች አሁን ኦልሞስት በተለይ ከእርሻ ጋር በተያያዘ አስቀድሞ ምርት ከደረሰ ቶሎ የመሰብሰብ ባህሪ እንዲኖር ማድረግ አካባቢው የሚከሰተው ጎርፍ በአብዛኛውን ጊዜ ለሳምንት ለሚቆጠሩ ቀናት የሚዘልቅ በመሆኑ ለጊዜ ወደ ተዘጋጁ ስፍራዎች ዜጎች እንዲያርፉ ይደረጋሉ ሲሉ ይህም በመንግስት ከተያዙ አቅጣጫዎች መካከል መሆኑን ተናግረዋል። በአብዛኛውን የሰው ልጅ ኑሮ ከወንዝ ጋር የተያዘ ነው ያሉት ቁድሉ በክልሉ በማሳ ላይ ያሉ የሰብል ምርቶች መኖራቸውን አንስተው ይህንንም ምርት ከተወሰኑ ሳምንታት በኋላ ለመሰብሰብ መዘጋጀታቸውንና ህብረተሰቡ ዝግጁ እንዲሆን የሚ የሚሰሩ የግንዛቤ ማስጨበጥ ስራዎችን አንስተዋል። አዎ ምናልባት አሁን ያ ካሉ ኦልሞስ አሁን በዚህ ዶባሮ ወንዝ አካባቢ ያሉት እነዚህ ቀበሌዎች በተደጋጋሚ ያው ስለሚያውቁት ሞር መንግስት አሁን አላት የሚያደርገው በሳንስ የተደገፈ ጊዜ ቀደም ዋሙላት ዘንድሮ በዚህ በዚህ ሊከፋ ስለሚችል አንዳንድ ቅደም ተነቃቆች የተሰጣቸዋል። አሁንም በተለይ አደጋ መከላከል ከሚመለከታቸው ተቋማት ጋር ስራ ውስጥ ናቸው። አሻም በአካባቢው ያለው የጎርፍ ስጋት በየትኛው የክረምት ወር ሊከሰት እንደሚችል የሚገመት ነገር ካለ በሚል ላነሳቸው ጥያቄ ኃላፊው፣ በትክክል ጊዜውን መገመት አዳጋች መሆኑን በማንሳት ዝናቡ የሚጀምርበት ወቅትና መጠን የሚወስ ነው ነው ሲሉ ምላሽ ሰጥተዋል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮችን እናስታውሳችሁ። በ2018 በጀት ዓመት ክልሎች ሙሉ በሙሉ ንብረት ታክስ ተግባራዊ ማድረግ እንደሚገባቸው ተነገረ። ወጣቶችና የወጣት ማኅበሮች በመደራጀት ለሀገራዊ ምክክር ኮሚሽኑ ይጠቅማል የሚሉትን አጀንዳዎች ማስገባት እንዳለባቸው ተገለጸ። በሰው በንብረትና በእንስሳት ላይ የሚደርሰውን የኤሌክትሪክ አደጋ ለመቀነስ የግንዛቤ ማስጨበጥ ንቅናቄ መጀመሩን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። መጪው የክረምት ወቅትን ተከትሎ የሚከሰት የጎርፍ አደጋ በዜጎች ላይ ጉዳት እንዳያደርስ የቅድመ ዝግጅት ሥራ መሰራቱን የጋምቤላ ክልል መንግሥት አስታወቀ። ከውጭ ዶናልድ ትራምፕ ለዓመታት የቆየውን የሶሪያ ማዕቀብ ዩናይትድ ስቴትስ የምታነሳበትን ረቂቅ ሕግ ፈረሙ። ለዛሬ ለተማክሰኞ ሰኔ 24 ቀን 2017 ዓ ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ ለቱተረኛ አሳላፊ ሙሐመድ ንጉስ አብዱ አበራችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን።